አስደሳች ዜና ሚስቱንና ጎረቤቱን ገሎ የተሰውሮ የነበረው ወንጀለኛ በዛሬ ዕለት በአዲስ አበባ ፖሊሶች ቁጥጥር ስር ተይዞ እንግዲህ ክስ ተመስርቶ ብታል አሰላሙ አሌይኩም ወራህመቱላህ ወበረካቱ ውዴ የተከበራችሁ የተወደዳችሁ ውዴ ሷሊያ ቤተሰቦች እንዴት ናችሁ እንደምንቆያችሁ ከኔጋ ሁል ሰላም ነው አልሐምዱላ ዛሬ እንግዲህ ከዛሬ 19 ቀን በፊት ይመስለኛል ሚስቱንና ጎረቤቱን ገሎ ተሰውሮ የነበረው ተጠርጣሪ እንግዲህ በአዲስ አበባ ፖሊሶች ተይዞ ምርመራ እያደረጉበት ይገኛል። እጅግ በጣም ነው የሚያሳዝነው። የገዛ ሚስቱን ያው አካሉን ነው አንቆ የገደላት። በተጨማሪ ደግሞ ሚስቱን በገደለ በነጋታው ደግሞ ጎሮቤቱን ገሎ ቤቱ አምጥቶ ደብቆት ነበርና በስተ መጨረሻም በጠንካራ በጀግና በአዲስ አበባ ፖሊሶች እንግዲህ ተይዞ ለአሁን በእስር ላይ ይገኛል። ትክክለኛ የሆነ ፍርድም እንደሚያገኝ ተስፋ አደርጋለሁ። ያው እኛ ሀገር ላይ በቂ የሆነ ፍርድ ባይኖርም ይህንን ደግሞ ሁለት ነፍስ አጥፍቶ የተያዘን ሰው ደግሞ በቀላሉ እንደ ሌሎቹ መለቀቅ የለበትም ምላለሁኝ። እንግዲህ ጥፋቱ ምንድን ነው? እነዚህን ሁለቱን የገደለበት ምክንያት እንግዲህ የወንጀሉ ድርጊት የተፈጸመው ህዳር አራትና ህዳር አምስት ነው። ህዳር አራት ማለት ባለቤቱን የገዛ ባለቤቱን የገደለበት ቀን ነው። ህዳር አምስት ደግሞ ጎሮቤቱን ቤቱን የገደለበት ቀን ነው። ቅድም ያልኳችሁ እንግዲህ ሚስቱን ዛሬ እንደገደላት፣ ነገውን ደግሞ ጎሮቤቱን ነው የገደለው ማለት ነው። የተደረገው 2018 ዓ.ም ነው። በዚህ ወር አካባቢ ማለት ነው። በጣም በሚያሳዝን ሁኔታ እና ይህ የተፈጠረበት አካባቢ ደግሞ ጉለሌ ክፍለ ከተማ ወረዳ ስድስት ልዩ ቦታው 23 ቀበሌ መዝናኛ አካባቢ ነው። ይህ ድርጊት የተፈጸመው እንግዲህ የተከሰሰው ወንጀሉን ፈጸመ የተባለው ግለሰብ እዚህ ጋር በምስሉ እንደምትመለከቱት እንዴት እንዳደረገ እንዴት እንደገደላት ሁሉ እያሳየ ያለ ነው። እንግዲህ ያም ተከሳሹ ወይም ደግሞ ገዳዩ እሱ ያውቃል ቢያዝን የሚባል ግለሰብ ነው። እንግዲህ የቢያዝን የሆነ የሚያዝን ልጅ ነው ይሄንን ነገር ያደረገው። እንግዲህ ከባለቤቱ ወይዘሮ ሀመልማል አለም ነው እንግዲህ የተጋቡት እንግዲህ በትዳር ተጣምረው መኖር ከጀመሩ አራት ወራትን አስቆጥሯል በአራት ወር መካከል ነው እንግዲህ የገዛ ሚስቱን ከአራት ወር የበለጠ ጊዜ እንኳን አብሮ አልኖሩም በዚህ መካከል ነው ሊገላት የቻለው ማለት ነው እንግዲህ ተጠርጣሪውን ባለቤቱን ከሌላ ወንድ ጋር ስልክ ትደዋው ያለሽ ከሌላ ሰው ጋር ፍቅር ጀምረሻል በሚል አጉል ጥርጣሬ ህዳር አራት ቀን 2018 ምት ከቀኑ አራት ሰዓት ላይ አንገቷን አንቆ በመግደል ህይወቷን እንዲያልፍ በማድረግ በር ዘግቶባት ከአካባቢው ተሰውሯል። ተኸየሉ ሌላ ጥፋት ሰርታ አደለም። አብሮ አይቷት አደለም ከሱ ጋር ጠርጥሯት አብሮ ሆኖ ደርሶባቸው ምናምን አደለም። ስልክ ብቻ ከሱ ጋር አውርተሻል በሚል በጥርጣሬ የስልኩን አይቶ ይዞ ምናምን አደለም፣ ግን ስልክ ከሱ ጋር አውርተሻል በሚል ነው እንደዚህ ያደረጋት። በቃ አጉል ጥርጣሬ የሆነ እኔ እንጃ የሆነ አንድ ሰው ብቻ የሆነ ለቀቅ ካላደረጋችሁት ለህይወታችሁ አደጋ ነው። በጣም የሚከታተላችሁ በጣም ቅናተኛ ሰው ህይወታችሁን ሊያጠፋው ይችላል እና በጣም ከቅናተኛ ሰዎች ራቁ። ሀቂቀተን እንደዚህ ገና በአራት ተሯ ገና ሙሹራነታቸውን እንኳን አጣጥሞ ሳይጨርሱ ነው ህይወቷን ያጠፋት። እንግዲህ ተጠርጣሪው በዚህ ሳያበቃ ከአንድ ቀን በኋላ በነጋታው ማለት ነው ሚስቱን ዛሬ ገሎ በነጋታው ህዳር አምስት ቀን 2018 ዓ ም መኖሪያ ግቢው ተመልሶ በመምጣት የሁለት ልጆች አባት የሆነውን ወር ቁ በቀለን ከምሽቱ አንድ ሰዓት በመኖሪያ ቤት ውስጥ በስምንት ጥይት ነው እንግዲህ ተኩሶ በመግደል ህይወቱ እንዲያልፉ በማድረግ ከአካባቢው ተሰውሯል ማለት ነው እንግዲህ። ህጋዊ የሆነ ፍቃድ አለው ይህንን ጥይት እንዲይዝ ማለት ነው። ያንን ይዞ ስምንት ጥይት አርከፍክፎበት ጎረቤቱን የገደለ የሁለት ልጆች አባት ተኸየሉ። በዛ ሰዓት እሷ እንዴት ነው ሌላ ውሽማ የምትይዘው? በአራት ቀን በአራት ወር ልዩነት ማለት ነው። በዛ ላይ የሁለት ልጆች አባትን። እሱ ገና ሙሽራ ነው፣ እሷ ገና ሙሽራ ናት። እንዴት ከሱ ጋር ውሽማ ትሆናለች በሚል ይጠራጠራል። ገና በሙሽራነቷ ማለት ነው። እና በጣም ከባድ ነው እንግዲህ አቶ ወርቁ በቀለ በጥይት ተመተው ምትን ከሞተ በኋላ መረጃ የደረሰው የአዲስ አበባ ፖሊስ ከገደለው በኋላ ማለት ነው። የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍል የወንጀል ስፍራው ላይ በመገኘትና መረጃ በማሰባሰብ ላይ ባሉበት ሁኔታ የገዳይ መኖሪያ ቤት ውስጥ ሰው መኖሩን አለመኖሩን ለማረጋገጥ ማለት ነው ሙከራ ሲደረግ መኖሪያ ቤት ውስጥ የሐመልማል አለም ነው አስክሬን ሊገኝ ይችሏል ማለት ነው ላሀው ነው ላቁወት ላ ብላ ተኸየሉ የመጀመሪያ የሚስቱ አስክሬን ቤት ውስጥ አልተገኘም ነበር። የተገኘው እንግዲህ የተገደለ የተባለው የጎረቤቱ አስክሬን ነበረ። የተገኘው ግን ቤቱ ሊፈተሽ ሲገባ ነው እንግዲህ የሚስቱን አስክሬን እዛ ጋር የተገኘው አንቆ እንደገደላትም ፖሊስ አጣርቶ መረጃውን ይፋ አድርጓል። እንግዲህ ፖሊስ ከወንጀሉ መፈጸሙ በመነሳት ተገቢውን የሰው የቴክኒክና የታክቲክ መረጃዎችን በመሰብሰብ ባደረገው ክትትል ወንጀል ፈጻሚውን በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞለሌ ከተማ ከተደበቀበት አልጋ ቤት እንግዲህ አስቡት፣ ይሄንን ሁሉ ወንጀል ፈጽሞ አልጋ ቤት ነበር የተደበቀው። ከተደበቀበት አልጋ ቤት ውስጥ ግድያውን፣ ወንጀሉን ከፈጸመበት ኢኮልፒ ሽጉጡ ማለት ነው እና ከ ሀያ ሶስት ጥይት ጋር ህዳር 19 ቀን 2018 ዓ ም በቁጥጥር ስር ሊያውሎ ችለዋሉ ድጋሚ አሁኑም ሌላ ጥይቶችን እንደያዘ ነው እየተነገረ ያለው ሌሎችንም ሰዎች ሊያጠፋ ነበር ማለት ነው ሌሎችንም ብቻ በጣም ከባድ ነው የማች አቶ ወርቁ በቀለ ባለቤት ወይዘሮ አዲስ አሰፋ እና ወላጅ አባት አቶ በቀለ አሊ ፖሊስ ወንጀሉን ፈጻሚው ተከታትሎ በአጭር ጊዜ መያዙን እንዳስደሰታቸው እና የማች ደን በኮንቱ አለመቅራቱን እፎይታ የተሰማቸው መሆኑን ተነግሯል። እንግዲህ መያዛቸው ቤተሰቦቹ በጣም ደስ ብሏቸዋል። ግን ደግሞ ተገቢ የሆነ ቅጣት ቢቀጣ እነሱን ነፍስ እንዳጠፋ ሁሉ እሱም ያችን መቅመስ አለበት ባይ ነኝ። ምክንያቱም እኛ ሀገር ላይ ብዙ ጊዜ እከሌ እከሌን ገደለ ለጊዜው ተያዘ ይባላል። ትንሽ ጊዜ ታስሮ ለ ቃል እና ትክክለኛ የሆነ ፍርድ የለም። ትክክለኛ ፍርድ ደግሞ ያቺን ነፍስ እንዳጠፋት ሁሉ የእሱም ነፍስ ሲጠፋ ነው ትክክለኛ ፍርድ የሚሆነው። አስሮ መንግስት መቀለቡ በዚህ ጊዜ ማንም ሰው ይፈልገዋል። በነጻነት መቀለብ፣ ያለ ጭንቅ፣ ያለ ስራ አውጠት። ታውቃላችሁ፣ ኢትዮጵያ ላይ የኑሮ ውድነት አለ፣ ሰው የኑሮ አጡዞታል። እና በዛ ኑሮ ውድነት ደግሞ ማንም ቁጭ ብሎ መቀለብ ይፈልጋል። ስለዚህ አሁን ቁጭ አርጎ ያንን መቀለብ ሳይሆን ልክ ባጠፋው ወንጀል ልክ እሱም ያንን ቅጣት ነው ማግኘት አለበት፣ ምለው ልክ እንደ ሸሪዓ ህግ ማለት ነው ቢሆን ደስ ይለኛል። ግን ሀገራችን ላይ አይደለም። ለሆነ ጊዜ ትታሰራላችሁ፣ መንግስት ይዞ ይቀልባችኋል። ከዚያ በኋላ ደግሞ እንግዲህ ወይ የሆነ ነገር ሰታችሁ ትወጣላችሁ ወይም በዋስ ትለቀቃላችሁ። ያ ነው እኛ ሀገር ያለው ህግ ማለት ነው። እንግዲህ ተጠርጣሪው በቁጥጥር ስር ለማዋል በተደረገው ጥረት የአማራ ብሔራዊ ክልላዊ መንግስት ፖሊስ ጠቅላይ መምሪያ እና የሞለሌ ከተማ ፖሊስ ደብረ ብርሃን ጀምሮ እስከ ሞለሌ ከተማ ድረስ ሌት ተቀን ያለ አንዳች ድካም ብርቱ ክትትል መረጃ በመሰብሰብ አመራሩ እና አባላቱን ያደረጉትን ድጋፍና ቀና ተባባሪነትን ለውጤት መገኘት ከፍተኛ አስተዋጽኦ እንደሆነ አዲስ አበባ ፖሊስ ጠቅላይ መምሪያ ገለጻ ምስጋናውን አቅርቧል። ይላሉ። እንግዲህ በጣም ደስ ይላል። ተከታትላችሁ ወንጀለኛን መያዛችሁ፣ ለህግ ማቅረባችሁ እጅግ በጣም ደስ ይላል፣ ያስደስታል። ነገር ግን ትንሽ የፍርዱ ጉዳይ አሁንም እንድታስቡበት። ላለው እንግዲህ ግለሰቡ የወንጀሉን አፈጻጸሙን አስመልክቶ ህዳር 23 ቀን 2018 ዓ.ም መርቶ ማሳየቱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እዚህ ጋር እንደምትመለከቱት እንግዲህ መርቶ ያሰራውን ስራ፣ ጥፋቱን፣ ሁሉንም ነገር እንዴት እንደገደላቸው ሙሉ አሳይቷል። እዚያ ጋር በፎቶ ጋር አያይዤ ያመጣሁላችሁ እንግዲህ እነሱ እዛ ጋር እንዴት እንዲያደርግ ያነሱትን ፎቶ ነው። በጣም አስቸጋሪ ነው እና እኔ ልላቸው የምፈልገው ነገር ቅናትን ባለ ነገሮች በልኩ አድርጉት። በልኩ ያልሆነ ቅናት ህይወት እስከ ማጥፋት ይደርሳልና። እባካችሁ ቅናት የሚባለው ነገር አጥፎ፣ በጥሩ ነገር መቀናናት ጥሩ ነው፣ በመልካም ነገር መቀናናት ጥሩ ነው። ግን ከልክ ካለፈ ደግሞ ለህይወታችሁ አደጋ ስለሚያመጣ ከዛ ነገር ላይ ውጡ፣ ወይም ደግሞ እንደዚህ አይነት ነገርም ሲጀመር ከመፈጸም የአንድን ሰው ህይወት ከማጥፋትም እናንተ በሰላም መለያየትን እኮ የሚያህል ነገር የለም። በሰላም ብትለያዩ ምን ትሆናላችሁ? ምንም አትሆኑም። ያ ሰው ህይወቱን ይኖራል። ፈልጎት ከሆነ ከሌላ ሰው እሽኮለሌ የሚል ከሆነ ለዛ ሰው ለቆ ለ ራስ ሌላ ህይወትን መምራት ነው ሌላ ህይወት ማዘጋጀት ነው እንጂ የሰውን ነፍስ ከማጥፋት ያንን ሰው አላህ አክብሮ አሳምሮ የፈጠረውን ሰው ህይወቱን ለማጥፋት ባትሮጡና ወደዛ ባትሽቀዳደሞ ባይነኝ መፋታት አንድ መፍትሄ ነው። ተለያይቶ መኖር ይቻላል። ያ ሰው የፈለገበትን መሄድ ይችላል። ስለዚህ አላህ ሱብሓነ ወተዓላ ከመጥፎ ጥርጣሬና ከመጥፎ ከሆነ ቅናት አላ ሱብሓነ ወተዓላ ይጠብቀን ይጠብቃችሁ። እንግዲህ የዛሬ መረጃ ይህን ይመስል ነበር። በሌላ ጊዜ ደግሞ በሌላ ነገር ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ